ዝናብ ጥሎ ነበረ ማታ። ማሻ አላህ ትንሽ ማሽን መሬቱ ረጣጥቧል። አህለን አህለን አህለን። ለማንኛቸውን ጎብኘት ጎብኘት ዳርጉ እንሻ አላህ። ብዙ ሰው ካለ ደግሞ ይቆያል ማለት ነው። ላይቭ ጥሩ ጥሩ። ጠርፍ ዲህል ኩዬ ረፍ ይባላል። አተ ቶሎ እንሂድ እና አሁን ስንት መሰለ? ሁለት ሰዓት ከስንት ነው? ሁለት ሰዓት ተኩል እኮ ነው ወላሂ ከሩብ። ስለዚህ እኔ አ ሽዋጁ ትምርት ረፍታችሁ ጊዜ ነው እንጂ ዝም ብለ ጅጓጅ እንዴት አለ። ስለዚህ ማሻአላ ጓደኞች ናቸው። ስልጣኒ አንድ ክላስ ናቸው እንዴ?

አረ፣ ምንድን ነው ነገሩ? ሶሳ አለ። ነገር ግን ወሬም የለ አለም ብዬ፣ ወይ ጉድ። ደብሯችኋል መሰለኝ። ና አንተ። የት ናቸው! ወደ ሰኮሩ መንገድ ተርሽላችኋለሁ። በነገራችን ላይ ማታ ላይቭ ላይ ነበርኩኝ። ግን ሰው ብዙም የለም ነበር። የመዲያም ቅመማ ስራ ላይ ናቸው አሉኝ። ወጣሁ ትቸው ስንት ሰዓት ነው? እናንተ የሚመቻችሁ ማለት ነው እስኪ ነገሩኝ።

ሳኮሩ መንገድ ቀርሳ ትምህርት ቤት በላይ ትምህርት ቤት ላደርስ ማታ የለሽም ነበር እንዴ? ኧረ ነበርኩ። እኔ እንጃ። ብቻ ኮሜንት ሳጥፊ ነው ወይስ ጽፋሽ ነበር? ሰዓት ያስፈልገኛል። መኪያዬ እኔ ወዲህ አይደለም፣ ወዲህ

ካስማ ነው ማለት ነው የሚለው። ካስማ ትምህርት ቤት ሌላ ቦታ። አዎ ወግዲ ነኝ እንጂ መኪያ ሰኮር እኮ ምን እሰራለሁ በዛ፣ እዛ አይደለሁም። ሰላም ነው። አሁን ትምህርት ቤቱ ጋር ደረስኩ። ደህና ትረቺ። ሰላም

ከዛ ወጣሁኝ። እህት ከትምህርት ቤቱ ጨዋታ ላይ ናቸው። ከበር ላይ ነው የሚቀበሉን። እዚ ፎቅ ነው ይሄ። እስኪ ላሳየሽ አስራ አንድ ሰው አለ። አስራ አንዱም ላይክ አድርጉ፣ በአላህ ወላሂ፣ በአላህ ብዬ ግን ማስገድድ የለብኝም ነበር ግን ደግሞ ሸር አርጎት በቃ እኔ በጣም ሰዓት ስለሚያስፈልገኝ ሰዓቴን ለመሙላት ግዴታ ላይ መግባት አለብኝ። እና እንደዛ ነው ሀዋይ ቦችዬ የሰኮሩ መስመር መሄጃ በዚህ ብረት በሚስቡበት እሺ መኪያዬ አይ ወላሄ ኢንሻአላህ ቢያንስ እንኳን አሁን ማታ ብዙ ሰዓት ቆይቻለሁ። ነገር ግን የተረዱ ናቸው ክፍታል የተው ማለት ነው። ስራም እየሰሩ ከዛ በመሃል ይገባሉ ማለት ነው። ያ ማለት ትብብር ነው። እዚህ ካርድ ለወጣ፣ አሁን እያደረስኩ ነው። አድርሼ ተመለስኩ። ባለጋሪው የት ነው? ውሃ መከዴው ማነው? ውሃ የርዴው ስንት ነው የምታመጣው? በጋሪ አንድ ጀሪካ ስንት ጀሪካ ይዘህ ነው ልጅ? አስር አስር ጀሪካ አንድ ጋሪ ላይ 6 7 8 9 10 11 12 13 14 ጀሪካ 14ቱንም ትችላለህ። ጋሪ እ ስንት ስንት ነው የምታመጣው? መጀመሪያ ፒያሳ ድረስ አንድ ጀሪካ። ከዚህ ጉድ ሰማሽ? እያዋራህ ሁልሽ ነው ያዋራሁላችሁ ነው። እስኪ ጉድ እንግዲህ አካአርባብሩያሳደዳስማለትነ እዲ አር ሀገር ሰላም ነው። ውድ በመሀል እኮ ነው ብድግ ጠዥ ጠዥ ጠዥ ጠዥ የሚያደረጉት። ዘጠኝ ሰው አለ። ዘጠኙ መልክት አለኝ። ያኛውን ቻናሌን እየገባችሁ ማንኛችሁን ሰዎች አላያችሁትም ማለት ነው። ሊንኩን ማታ ራሱ ለይቭ ላይ ሁኝ፣ ሊንኩን ከስር እያስቀመኩላችሁ ነበር እና ከባድ ነው። ውሃ በጣም ከብዶ ምን ይደረጋል? አማን ነው መስጠት። ይኸው በቃ አለ ተገኘ። የውሃ ችግር ጠፍቶ ቀርቷል። አስቸጋሪ ነው፣ አይሰራም ይላሉ። አንቺ እኔ እንጃ ብቻ። ላይክ ሁለት ሰው ብቻ ሱበሃን ሰባ ሰው እኮ ነው ያለው፣ ግን ሁለት ሰው ነው ላይ መክያዬ። በቃ ልዝጋው። እሺ አንቺ ብቻ የውሃ ታንከር እንጨት ደሞ ለምፈልጉ በፍሬ ውዝ ችርቻሮ

አሁን ወደ እዛው እየሄድኩ ነው። ወደ ፒያሳ አካባቢ ልደርስ ነው። ስምንት ሰዓት ልግባ እንዴ፣ ከቃኑ ስምንት ሰዓት እንደዛ። እንሻአላ። ፓስፖርት እስካሁን የሚደረገው እዚህ ነው። አብደላ የለም እንዴ። እንዴት አደርግ? አልሀምዱሊላህ መጣልህ እንደ እኮ እንትኑ የመታወቂያው የረጃንን የምታበጅበት፣ ወላሂ። ደህና ነህ? በተረፈ በል እሺ። ከአሱር በኋላ እ እሺ፣ መኪያዬ ችግር የለውም። ሲመቸኝ ገባለሁ በቃ፣ ሰዓቱ ትንሽ ያዳግታል። ኔ ሞክራችሁት የምታቁ ልትረድ ትችላላችሁ፣ ያልሞከራችሁት ደሞላ ትረዱ ትችላላችሁ። ቢያንስ የኔ ሞኒ ለመሆን ትንሽ ከባድ ነው።

ምንድን ነው ጭነቱ? የወፍጮ ሆን የሚሸጥ የሚሸጥ ነው። ምንድን ነው አረምን? ካለ ማልካለን ቀስ ብለሽ ነው። ይበዛል ትናንትና ጥሎ ነበር